ከሊግ ኦፍ ኔሽንስ አንስቶ በተለያዩ ዓለም አቀፍ መድረኮች በጎል ተሳትፎዋ ከፍ ብላ የምትታወቀው ኢትዮጵያ የታሪኳን ያህል የቀጠለ ተሳትፎ ባይኖራትም ከለውጥ ወዲህ ግን ወደ ኋላ የተንሸራተተ የሚመስል አካሄድን በመቀየር የቀድሞ ቦታዋን ለመያዝ ጉዞ እያደረገች ትገኛለች። ለዚህ ጥሩ ምሳሌ የሚሆነው የብሪክስ አባልነትን በበሳሌ ዲፕሎማሲ አካሄድ ማሳካቷ ነው። ይህ ውጥረቷ ፍሬ አፍርቶ በያዝነው ዓመት ሐምሌ ወር ላይ የወቅቱ የብሪክስ ሊቀመንበር የሆነችው ብራዚል ለምታዘጋጀው የብሪክስ ጉባኤ ላይ ይዛ የምትቀርባቸውን ምክር ሐሳቦች የመለየት ና የማደራጀት ስራዎችን እየሰራች ነው። ለብሪክስ መሪዎች፣ ሚኒስትሮች እና የብሪክስ ተወካዮች የሚቀርብ የምክረ ሀሳብ ሰነድ አለ። ይሄ በብሪክስ አባል ሀገራት በከፍተኛ ሁኔታ የሚታይ የምክረ ሀሳብ ሰነድ ነው። እዛ ሰነድ ላይ እንግዲህ እነዚህ ኢትዮጵያ ውስጥ በዚህ ጉዳይ ላይ ሰፊ ተሳትፎና ጥናት ያደረጉ ምሁራን የኢትዮጵያን ፍላጎት ሕልም ለስኬት በሚያበቁ ሕልሞቻችንን የሚያሻግሩ ሀሳቦች ላይ የተመሰረቱ መሆናቸውን በብሪክስ ደረጃ የሚቀርቡ ምክር ሀሳቦችን እያንዳንዱን በአርቲክል በአርቲክል ወይም ደግሞ አንቀጽ በአንቀጽ በማየት በማጽደቅ ለውጭ ጉዳይ ሚኒስቴርና ለብሪክስ ሴክሬታሪያት የሚቀርበው ምክር ሀሳብ ሰነድ ኢንዶርስ የሚደረግበት ወይም የድጋፍ ተሰጥቶበት የሚጸድቅበት እንደሚሆን ይጠበቃል። ሌሎችም ሌሎችም ክላይሜት ላይ ምንም ላይ የእኛንም የአፍሪካንም ኢንተረስት አፌክት የሚያደርጉ ጉዳዮች ላይ እንትን እንላለን፣ ንግግር እናደርጋለን፣ እንዲስተካከል አድርገናል ማለት ነው። የመጀመሪያው ብንወስድ ለምሳሌ ፒስ ኤንድ ሴኪሪቲ ነው። ፒስ ኤንድ ሴኪሪቲ ውስጥ ኢትዮጵያን፣ አፍሪካን አትላርጅ ሚነካ አርቲክል አለ። የብሪክስ አባል ሆነው እነዚህ አህጉራት ውስጥ ያሉ ሀገሮች ሪፕሬዘንቴሽናቸው ይጠበቅ የሚል አጽድቀው ነበር እና ስም ሚሽን አድርገው እነዚህ ኮንቲኔንት ውስጥ የነበሩ ኢንዲያ፣ ብራዚል እና ሳውዝ አፍሪካ ሴኩሪቲ ካውንስል ውስጥ እንዲካተቱ ድምፅ እንሰጣለን ብሎ ነበር ብሪክስ። ከዛ በኋላ ግን ኢትዮጵያና ሌሎች ሀገሮች ሲካተቱ እዚህ ውስጥ በተመሳሳይ ሁሉም ሀገር የራሱ ናሽናል ኢንተረስት አለው፣ በዛ የመወከል ስለዚህ እኛ እዛ በመገኘታችን ምክንያት ይሄ ለእከሌ ለዚህ ለዚህ ሀገር ሳይሆን መባል ያለበት ለአፍሪካ፣ ለኤዥያ፣ ለላቲን አሜሪካ ሀገራት ሪፕሬዘንቴሽን ያስፈልጋቸዋል የሚለውን አሜንድ እንዲደረግ አደረግን ማለት ነው። ይህ የተሳትፎዋ በምስራቅ አፍሪካ ግዙፍ የኢኮኖሚ ባለቤት የሆነች ኢትዮጵያ ብሪክስን መቀላቀሏ ለጀመረችው ፖለቲካዊ ኢኮኖሚያዊና ዲፕሎማሲያዊ ጉዞ ፋይዳው ትውልድን የሚሻገር ነው የሚሆነው። ብሪክስ ማለት በዋናነት ትብብሩ የሚያተኩረው ኢኮኖሚ ላይ ነው። ለዛም ነው ኢትዮጵያ ወደዚህ ስብስብ ወይም ደግሞ ትብብር መግባት የፈለገችው። እና ቀዳሚ ፍላጎቷ የኢትዮጵያ ኢኮኖሚያዊ ፍላጎት ነው። እንደሚታወቀው የኢትዮጵያ ኢኮኖሚ በፍጥነት እያደጉ ካሉ ኢኮኖሚዎች ውስጥ አንዱ ነው። ይህ ኢኮኖሚ ግን በተሻለ መንገድ እንዲሄድ እና ቀጣይነት እንዲኖረው የፋይናንስ ድጋፍ በዋናነት የልማት ፋይናንስ ድጋፍ ያስፈልገዋል። ስለዚህ ተጨማሪ ትብብሮች፣ ተጨማሪ የፋይናንስ ምንጮች የሚገኙባቸው ትብብሮች ውስጥ መግባት አስፈላጊ ስለሆነ ነው ወደዚህ ትብብ ኢትዮጵያ የገባቸው። የተጽዕኖ አድማሷን በማሳደግ ረገድ እንዲሁም ከኢኮኖሚ ተጠቃሚነት አንጻር አማራጭ የልማት ፋይናንስን ከማግኘት አንጻር አዲሱ የልማት ባንክ የሚባለው ከብሪክስ ጋር የሚገናኘው የልማት ባንክ አባል ለመሆን የምታደርጋቸው ጥረቶች እጅግ አበረታች የሆኑ እድሎች የተገኙበት መድረክ ነው። ኢትዮጵያ በመድረኩ በህዝብ ለህዝብ ትስስሮች ህልሟን ለዓለም ያንጸባረቀችበት ሲሆን ጥምረቱ ለሚያቋቁመው አዲሱ የልማት ባንክ አባልነት ውስጥ እየሰራች ያለችው ስራ ከራሱ አልፎ ለቀጠናው ሀገራት የሚሆን ፖለቲካዊ ትሩፋትን በመቅሰምም ጭምር ነው። ብሪክስ ትልቁ ነገሩ ቀጣይነት ያለው ልማት መደገፍና መሰረተ ልማትን መደገፍ ነው ዋና ስራው። ይሄን ደግሞ የሚያደርገው በዚህ በብሪክስ አዲሱ የልማት ባንክ በኩል ነው። ስለዚህ እንደ አማራጭ ከሌሎቹ ተጨማሪ የፋይናንስ ዓለም አቀፍ ተቋማት በተጨማሪ እኛ በዚህ ትብብር ውስጥ ብንገባ ለሌሎቹም ሀገሮች ለምሳሌ አሁን በምስራቅ አፍሪካ ብትወስድ፣ በዚህ አካባቢ ብትወስድ ኢትዮጵያ እንደ መጀመሪያ አባል የተመረጠች ሀገር ነች እና ለሌሎችም እንደዚ አይነት እድሎችን ይዛ የምትመጣ ናት። በህዝብ ለህዝብ ግንኙነትም የኢትዮጵያ የምርምር፣ የጥናት፣ የባህል፣ የሲቪክ ማህበረሰብ አባላት በዚህ የህዝብ ለህዝብ መድረኮች ላይ ሰፊ ተሳትፎ በማድረግ የሀገራቸውን መልካም ገጽታ የሚያሳድግ ፐብሊክ ዲፕሎማሲ በምንለው በህዝብ ለህዝብ ግንኙነትም ምሁራን እየተገናኙ የሲቪክ ማህበረሰብ አባላት በሰፊው ተገናኝተው ሀገራቸውን ያስተዋወቁበት የኢትዮጵያን ህልም ያስተዋወቁበት ስራ በሰፊው መስራት ተችሏል። ኢትዮጵያ በብራዚል በሚካሄደው የብሪክስ ጉባኤ ላይ ይዛ የምትቀርባቸው አጀንዳዎች የኢትዮጵያን ብሔራዊ ጥቅም የጠበቁና የሌሎችን ጥቅም ያልተጋፉ እንዲሆኑ ለማድረግም የውጭ ጉዳይ ኢንስቲትዩት ከአሰናሳይ ተቋማት ከኤክስፐርቶችና የሲቪል ማህበረሰብ ምሁራን ጋር በመሆን በጅማ ዩኒቨርሲቲ ምክክር ተደርጉባቸዋል።